የተወለጃት ያልኩበት እናቴም እዚሁ ነው ያደገችበት። በዛም ጠብቁ ጠብቁ ጠብቁ ስማችንን ተጠራ እሺ ብለን ጠበቅ። አሁን ደግሞ አውጥቶ ሜዳ። እናቴ አሁን በቅርብ ነው፣ ትናንትና። አሁን ሁለት ወሩ ነው፣ እናቴን ያጠውበት ነው፣ ወላጅ አልባ የተባልኩበት ነው። ግን ወላጅ አልባ በፊት ይከበር ነበር፣ አሁን ግን ምንም። በፊት እሷ ነበረች የምትጠብቀኝ አሁን ግን እኔም ምንም አቅቶኛል እኮ። አሁን ምን ላይ ነው ሁኔታችሁ? ምን ሁኔታ ላይ ነው ያላችሁ? ምንም በቃ መልስ የለም። ምን የለ ዝም ብሎ አውጥቶ ሁኔታ ይጣለው ሜዳ ላይ ሜዳ ላይ ጠብቁ ጠብቁ ተባለን፣ እሺ ብለናል። ቀበሌ ምን አሏችሁ? ፕላስቲክ ቤት ውስጥ ነው እናት ይን ቀበሌ ምን አሏችሁ? ቀበሌ ማጠብቁ ነው እኛ ምንም በቃ ከአቅማችን ውጪ ነው ብለው እስከሚሉ ድረስ ክፍለ ከተማስ ምን አሏችሁ? ክፍለ ከተማ ከዛ ከቀበሌው ሲመጣላችሁ እኛ እናስተናግዳለን ክፍለ ከተማ ከቀበሌ ስማችሁ ይሄ አልመጣለን። ስለዚህ ምንም ማድረግ አልችልም። እኛ እነሱ ተባብሮ ነው ከአንቺ ጋር የሚኖር ስንት ቤተሰብ አለ? አራት አራት ነበር፣ አንዱ አረፈች እናት ቺስ ስንት ቤተሰብ ሰብ ነው ቋንጭ ያለው? ሶስት ሶስት ናችሁ። ምን ሁኔታ ላይ ነው ያላችሁት? ያው አሁን አስፋልት ዳር ላይ ነው ያለነው እና አሁን በቃ ያለነው አደጋ ላይ ነው ያለነው። ልጅ ህጻናቶች ብርድ ላይ ነው የሚያድሩ በረዶ ሆኖ ነው የሚያድሩ። እኔ አሁን መናገር አቅም የለኝም ደክሞኛል። ሁኔታ ቀበሌ ምን አሏችሁ? ቀበሌ ያው እንሰጣለን እንሰጣለን እያሉ ነው። ትናንትናም ክፍለ ከተማ ሄደን ቀበሌ ወረዳውን የያዘው ያዘው አለ። ወረዳ ስንመጣ ደግሞ ቀበሌ ነው እያለ ይኸው ይጫወትብናል። እውነቴ ነው፣ እኛ ልንሞት ነው። እውነት እኛ እውነቴ ነው። ገቢ ሳላችሁ የቀን ገቢያችሁ ምንም ገቢ የለንም። እንዴት አድርገን እንስራ? ይኸው ሁለት አመታችን ጫካ ውስጥ አሁን ከጫካው ትተው ሜዳ ላይ የጣሉን አስፋልት ላይ ይኸው ፖስታ ቤት ጀርባ አስፋልት ላይ ነው ያለ ነው። መኪና ሲሄድ ሲመጣ ልጆቹ ሊገልብን ነው፣ እኛ ልንሞት ነው። እኔ ከዚህ በላይ መናገርም አልችልም። አንቺ ስንት ቤተሰብ ነው ካንቺ ጋር ያለው? እኔ አራት አራት ናቸው። ምን ሁኔታ ላይ ነው ያላችሁት? በቃ ሁኔታችን መስራት አልቻልንም። ሜዳ ላይ ነው አሁን ሁለት አመት በቆየንበት ወ ሜዳ ላይ አውጥቶ ጣሉ። ሜዳ ላይ ነው ያለንም። ምንም የእለት የእለት ጉርሻችን እንኳን መጉረስ አልቻልንም። ቀበሌስ ምን አሏችሁ? ቀበሌ እንሰጣለን ጠብቁ እያሉ እያሉ አሁን ነው ሜዳ ላይ ጣሉን። አሁን ላይ ግን ምንም አይነት ነገር ቤት የለንም፣ ነው እያሉ ያሉ ክፍለ ከተማስ ምን አሏችሁ? ክፍለ ከተማው ካልተላከልን እኛ ምንም ማድረግ አንችልም፣ ከቀበሌ መላክ አለበት አሉ። ስለዚህ በተስፋ እየጠበቃችሁ ነው? እየጠበቅን ነው። በምንድን ነው የምትተዳደሩ አንቺ? ምንም መተዳደሪያ የለኝም። ባለቤቴ መኪና ካገኘ ያጥባል፣ ካላገኘ እንግዲህ ምንም ነገር ምንም መተዳደሪያ የለኝም። ልጅ አለችኝ አንድ ጻለች፣ ታማሚ ልጅ አለችኝ። ስለዚህ ምንም አይነት ገቢ የለሽም? ምንም አይነት ገቢ የለኝም። ምንም እኔም መስራት አልችልም፣ እሱም ስራ የለውም። በስነ አቋሚ ስራ የለውም፣ ምንም አይነት መተዳደሪያ የለም። እሺ አንቺስ? እኔም ያው እንደዛ ነው። እኔም ልጅ አለች፣ የደረሰች ልጅ የአስራ ሰባት አመት ልጅ አለችኝ። በጣም ጎበዝ ተማሪ ናት፣ ከአንደኛ እስከ ሶስተኛ የምትወጣ የደረጃ ተማሪ ልጅ ይዤ ነው እና ብዙ አመቴ ነው። ከልጅ እድሜ ያነሰ ነው መጥቼ እዚህ ሰፈር ላይ ያደግኩት ያው ቀበሌ ቃል ገብቶልን ይሰጣችኋል ብለውን ነው እስካሁን ድረስ የተቀመጥነው። ምን ያክል ድረስ ይላችኋል? ክፍለ ከተማ ተቀመጡ ይሰጣችኋል፣ ይሰጣችኋል ብለውን ነበር። እስካሁን የተቀመጥ ነው። ከዛ በኋላ ክፍለ ከተማም ደግሞ ከወረዳ ካልመጣልን እኛ ምንም ማረግ አንችልም ነው የሚለው ክፍለ ከተማ ማለት ነው። እና እንደዛ ነው፣ በጣም ደክሞናል። እርሶ እርሶስ? እኔ የሁለት ልጆች መንታ ልጆች አሉ እኔ ደግሞ ሁለት ዓመት ሳይሆን አስር ዓመታችን ልጆቹ አንደኛ ክፍል ሲገቡ እዚህ ሰፈር የኖርኩት። ቀበሌ ቀበሌ ምን አላችሁ? ቀበሌ ሁልጊዜም እንሰጣቸዋለን፣ ጠብቁ የነበረን ኮሚቴ ለእናንተ የሰራና ያለ ነው የተሰራላችሁ ነው የእናንተ ነገር አልቋል፣ አልቋል ሲሉን አምስት ሰዎች ኮሚቴዎቹ ፈረሙልን፣ ፈርሞልን ጋሽ ሳሙኤል ታምራት ይሄ ስሜነ ታፈሰ አምስት ኮሚቴ ተፈረመልን። ይሰጣቸዋል ከሰቡ በፊት ለነሱ ነው ተባለ። ሳይፈርስ በፊት የነበርኩት ከሄድ ጀምሮ አንደኛ ሲገቡ እዚህ ሰፈር በላይ ነው። ከወዳጅነት ፓርክ ሳይሰራ በፊት ለሱም ለልማት ብሎ ከልማት እኛ ልማት አናበላሽም በሚለው ወጠን አስፋልት ላይ ወጠት ከዛም ደግሞ ያሉ ያሉ እዚያ መጡን። አሁን ለአፍሪካ ብሎ እዚህ ውስጥ እንዳንታያቸው ቆሻሻ እንዳንታይ አስፋልት እንዳይታይባቸው ፈርቶ ግቡ አሉ። ገብተን ደግሞ አሁን እቃችን የለም ይሄው አፈር መስለን ጉልበታችን አልፎ ልጆቿ አሁን ዘጠኝ ክፍል ናቸው። እንደውም አንማርበት፣ የእኛ መማር ምን ሊሰራ ነው? እኛ ምንድን ነውስ የምንማረው ከዚህ ሰው ብሎ እያለቀሱ በየጊዜ ይሄዳሉ። መማሩም ማጥናት የለ በጨለማ ተፋፍነን ስንት አመት ሁለት አመት ብቻ ሳይሆን እኔ ዘጠኝ አመት አባታቸው ሞቷል። እኔ ሙሉ ጤና የለኝም፣ ምንም ለእኛ የሚል ህዝብ የለም። ለእኛ የሚያዘን የለም፣ እኛን የሚያባረር እንጂ። እሺ ለኢትዮጵያ ህዝብ የሚያስተላልፉት መልዕክት ምንድን ነው? ለኢትዮጵያ ህዝብ ሰዎችን፣ ድሃዎችን አትክበሯቸው። በቁም እኛ ካሉት በላይ ከሞቱት በላይ በታች፣ እኛ የውሸት ኑሮ የኖርን የእውነት ሞት ሞተናል። አንድ ሰው በደቂቃ ነው ነፍስ የምታልፈው፣ ግን እኛ ሞተናል። ለልጆቻችን ድረሱልን። ድሀን አትጉዱ። ድሀ አቅም የለው። ይበቃል፣ ይበቃል።